ለይሁዳ ጌታን የሸጠው ይሁዳ፣ ስለሱ ምን ታውቃላችሁ? ይሁዳ ማን ነው? አባትና እናቱ ማን ናቸው? ከየት ነው የመጣው? ለይሁዳ የምታውቁት ነገር አለ? ይሁዳ አባቱ ስምዖን ይባላል። ባጭ እና እንባቆም የሚባል ትንቢተ እንባቆም ትንቢትን የጻፈው ነቢይ በነበረበት ዘመን ነበር። አባቱ የነበረው ትዕቢተኛ ነገር ነው። አባቱ ትዕቢተኛ። ትዕቢት ደግሞ በጣም መጥፎ ነው። ማያስፈልግ ጠባይ ነው። ትዕቢት ማለት ለሶስት መንገድ ይገለጣል። ትዕቢት አንደኛ የልብ ነው፣ ያለባበስ፣ ያነጋገር። ባነጋገር ሰው የሚልቅ የሚያዋርድ የሚዘል ያነጋገር ነው

ያለውን ማቴሪያልም ከሌላው ይህነ ናቸው እና አስፈልጉ ማለት ነው። ለእኛ በቃ ማቴሪያል የምንጠቀምበት ነው። ምንም ማን መራቅ አይጠበቅብንም መጠቀም እንችላለን። ገንዘብ ካለ ግን ሌላው መናቅ የለብን የሌላቸው ሰው ሞራል የሚነካ ነገር ከክርስቲያኖች አይጠበቅም ነው። በአነጋገርም ሰውን ማስቀየር በጣም መጥፎ ነው። እና እንደዚህ ነበር ሰሞን የሚባለው። ከዛ ከጓደኞቹ ጋር ቁጭ ብሎ እያለ ንማቆም ከሩቅ ይመጣል። ንማቆ ማለት የእግዚአብሔር ሰው ነው፣ አገልጋይ ነቢይ ነው፣ ከእግዚአብሔር ጋር የሚነጋገር ማለት። በዚቸራን ዘመን ነቢያት ማለት ከእግዚአብሔር ቀጥታ የሚነጋገሩ ማለት የተከበረ ሰው ነው። ሲመጣ ሌሎች ጓደኞቹ አክብረው ነቢዩን ብድግ ሲሉ ስሞን ምን የሚያደርግ ጥሩ ነው፣ እንዳይነሳ ኮርቶ፣ ፊት ለፊት እንዳይሆን ደግሞ ፈርቶ፣ ፊቱን እንደዚህ አዞሮ ወደዛ ቁጭ አለ ድንጋይ ትንሽ ብሎ። የእግዚአብሔር ሰዎች የሚከበሩት ስለ ራሳቸው ሳይሆን በእነሱ ላይ ስለከበረው እግዚአብሔር ነው፣ ሌላ አይደለም። እኛ ቤተክርስቲያን የምናከብረው ታቦቱን፣ የምናከብረው መስቀሉን፣ ሰበሉ ቦታዎች የምናከብረው ከሌላው ተለይቶ የእግዚአብሔር መንፈስ ስላለበት፣ ካህናቱን የምናከብረው ክህነት ስላላቸው እግዚአብሔር ስለሾማቸው ነው። አጳሳቱ ሌሎች ነው ሰው መሆናቸው እናውቃለን፣ እና ለሰው የሚገባውን ክብር መስጠት ይገባል። ወላጆችም ልጆችም ወላጆቻቸው ማክበር አለባቸው። አባት እናት መሆን ክብር ነው፣ ብዙ ዋጋም ያለው ነገር ነው። ሽማግሌ ሰው ማክበር ያስፈልጋል። ባለስልጣኖቹ፣ የተማሩ ትልልቅ ሰዎች ማክበር መክበር ነው። እና ይሄ እንደዛ አሳለፈው ከዛ እንባቁም ዘወር አለና ድንጋይ በድንጋይ ላይ ተጠምጠዋል። ከአንተ የሚወለደው ዛቡሁ እልገቱ ዘእሙ ቢሲቱ ዘግዚኡ ሴቱ አያቸው። እኛ በምናጠፋው ጥፋት ሆን ብለን በትይ በግድየለሽነት የምናጠፋው ጥፋት ለልጆች የሚተላለፉ ከአንተ የሚወለደው አንተን ገሎ ይሰልባል። እናቱን ሚስት አድርጎ ያገባል። ጌታውን ይሸጣል። መርገማ እርግማ እርግማ በጣም ከባድ ነው እርግማ የእግዚአብሔር ሰው ነው እዛ በኋላ ሄዶ ለሚስቱ ነገራ እንዲ እንዲ እንዲ ካወደረ ሳቅ ሱጥ እሷ ጥሩ ሰው ናት እንዴ አንተ ልጅ እኮ ማድረግ አልነበረ የእግዚአብሔር ሰው ነው የእግዚአብሔር አገልጋይ ነው ነብይ ነው ምን ቸገራህ እንትን ከሌላው ተለየተ እንደዚህ ታረገ ወላ ተቆጣቸው ለማንኛውም መፍትሄው በቃ አንተ በቃ ከዛ በኋላ በምጣፍ አንገናኝ የተዋዋሉ ከጊዜ በኋላ ደግሞ አይ አባቱ ልጃችን ነው። ቢወለድም እኮ እኛ ሳይቀድምን መቅደም እንችላለን። ቢወለድም እንደ ዛሬ ዘመን ያው የማያስወልድ መድኃኒት የለም መሰለ እና ቢወለድም እኛ እንገለዋለን። አያችስ ከነጋ ናችሁ ምን እናደርገዋለን? ልጃቸው ከዛ በኋላ ተወለደ። ማ ይሁዳ ይሁዳ ማለት እኮ መጥፎ ስም አይደለም። ድሮ ይሁዳ ማለት እኮ ታማኝ ማለት ነው፣ ትርጉሙ እኛውን ይሁዳ ምናምን በጣም በቃ እንትን ይመስለናል። እሱ እሱ ከስሙ ጋር ስለሚያያዝ ነው እንትኑ እንጂ ይሁዳ ማለት እኮ ሞሐንመሳ ዘምነገረ ይሁዳ፣ ክርስቶስ ከይሁዳ ነገራል የተወለደው። የስም ጉዳይ አይደለም፣ ያጋጣሚ ስሙ። ማንም ሰው ሌላው አጭበርባሪው ቅዱስ ጴጥሮስ ሊባል ይችላል፣ ለሽሩም ቅዱስ ሊልም ይችላል። ቅዱስ ጴጥሮስ ሌላው በል ሰው ይቅርታ፣ ቀብሷል በለው አይመለከም እንደገና እና አንዳንዴ የስብ ራሱ እንትን ነው እና እና ይሁዳ ማለት መጥፎ ማለት አልነበረም ማለት ዋናው። ከዛ ተወለደ፣ ከዛ እንዳይገዱት ህፃን ልጅ ነው ያሳዝናል። ምንና ምንና በቃ በእንትን እናድርግና ውሃ ላይ የሚንሳፈፈ እንደ ጀልባ ሊሆን ይችላል፣ በዘመኑ ያለው በሱ አርገ ውሃ ላይ ከፈለገ አሳይ ብለው ከፈለገ የራሱ ጉዳይ ያሉና በሆነ በሚንሳፈፍ ነገር አድርገው ልጃቸውን ውሃ ላይ ባህር ላይ ውቅያኖስ እንግዲህ ነገር አለ ንግር እኳ ከዛ ነፋስ እየገባ እየገባ እየገፋ ሌላ ጎረቤት ሀገር አደረ። ከዛ ባህር ወታደሮቹ ሌላው ሀገር ወታደሮች አገኙት። ሲያገኙት ያው የመንግስት ልጅ ነው ወድቆ የተገኘ አባትና እናቱ አይታወቅም። ስለዚህ የተመገሰሰጠ ሲያድግም ወታደሯል። አዛ እንዳጋጣሚ የወላጆቹ ሀገርና ምን ሊሆን ነው እንግዲህ፣ የወላጆቹ ሀገርና እሱ ያደገበት ሀገር አገሮቹ ተጣሉ። ማለት ጦርነት። የዚህ ዓለም ታሪክ እኮ አዛኛው ታሪክ ነው፣ ጦርነት ነው። ጦርነት ጦርነት መጣፍ ቅዱስ ያለው ራሱ በጣም ያለን ታሪክ ብራላ ለብታዩት። በቃ ጦርነት ጦርነት። እዚህ ሀገር ራሱ በጣም ያደገ ያሰለጠና ሀገሮች ሲቪል ወር ነበር። በጣም ከበደና ጦርነት ያለን ታሪክ ነው። ጦርነት ተካሄደ፣ ተዋጉ። ከዛ እሱ ያደገበት ሀገር አሸነፈ እና ቀስት ሲወረውር ወይ በወቅቱ መሳሪያ ሲመራ እንዳጋጣሚ ሆኖ አባቱን መታው። አላወቀም። አባትዩ የሚያውቁ ነገር ያለ ግን ያቺ ንግብ ጋለች እርግማ አባቱን መታ። ከዛ በድሮ ዘመን ደግሞ ወታደር የመታውን ሰው ካወቀ ፊት ለፊት ይሰልባል።

ዘእሙ ልገቱ አለቀ። ዘእሙ ቢሲቱ ደግሞ ደረሱ። ዘእሙ ቢሲቱ እናቱ ሚስቱ የሆነችው እና ከዛ በኋላ ሲያወሩ ከጨዋታ ከጨዋታ ከጨዋታ ሲያወሩ ሲያወሩ ሲያወሩ አወቁ ማለት ሲነጋገሩ፣ ከዛ በቃ አዘኑ። ሲማዘነ በተለይ እናትየዋ በወቅቱ ጌታችን ያስተምር ነበር። እንዲህ አይነቱን ከባድ ሲያት ይቀር የሚል የሚያሰሰር መምህር መጥቷል የሚል ተባብሎ ጌታችን ሄዱ። ከዛ እሷ ድሮም ጥሩ ሰው ናት፣ አያቸው ድሮም ጥሩ ወስዶ ከሰላሳ ስድስቱ ቅዱሳታን ከነማርያም ከንጨመራል። ከዛ ይሁዳን ደግሞ ከአስራ ሁለት ሐዋርያት ከዛም በላይ ደግሞ እንደ ማረው ለማሳየት የቀርብ ግምዣ ገንዘብ ያ የቀርብ ሰው እና ከዛን ያለውን የምናውቀው ሲያስተምር ከሐዋርያት ጋር አብሮ መጨረሻ ላይ ሌብነት ለምዶ፣ በራሱ ጊዜ ሂሳል አውጥቶ ካልኩሌት አርጎ ከሚገኘው ገንዘብ ላይ አስር ፐርሰንት ይወስዳል። ማንም አልፈቀደለት፣ ሌሎች ሐዋርያት አይወስድም። ከአስራ ሁለቱ ሐዋርያት እሱ በምን በራሱ ጊዜ ግን ገንዘብ ስለያዝኩኝ ይገባኛል ብሎ ጌታ ማያውቅ መስሎታል። አንዳንድ ሰዎች አሉ፣ ተቀጥሮ ሲሰሩ የሚያጭበረብ ዶክመንት ምናምን ትርያ። ጥሩ አይደለም፣ የእኛ ያልሆነ ነገር። ታማኝ መሆን ያስፈልጋል። የትም አይደርሱም። ገንዘብ ስለሚመስለን ነው እንጂ ሌላ መከራ ነው ይዞም ይመጣ። የእኛ ያልሆነ ገንዘብ ማጨበረበር እድሉ ሊኖረው ይችላል። መንገዶች ልናገኝ እንችላለን። በፍጹም የሰው ሀቅ የራሳችን ያልደከምንበት የማይገባልን ነገር ማድረግ የለብንም። ያው ዓለም ዘጠኝ ነው፣ ምንም የሚለወጥ ነገር የለም እና ጎመን በጤና ትንሿን ያሽ ቋሏ ትበጣል። ንጹህ ንጹህ እንጀራ ንጹህ ምግብ ንጹህ እና ያጭበረብር ነበር። ከዛ በኋላ ጌታውን ምን አደረገ? ሸጠው በስንት ብር? ለማይረባ ብር፣ ብዙ ብር እኮ መጠየቅ ይችል ነበር፣ ግን ልክስክስ ነው። አያችሁ ልክስክስ ሰው እንደዚህ ነው። እና በ30 ብር ጌታውን ሸጠው። ከዛ ጌታውን ሽጦ በሱ ቤት በቃ እኔም ገንዘቤን ወስዳለሁ። ጌታችን ብዙ ጊዜ አይሁድ ሊገድሉት ሲፈልጉ ምን ሲሉ ተአምራት፣ ያመን ያያል ያመጣ እና በቃ ምን ገንዘብ ነው ወሰናለው፣ እሱም ያመልጣል። የማይረባ ካልኩሌሽን ማይረባ ስሌት ማለት ሲጀመር፣ ለምን ያስፈልጋል? እንዲ ሊሆን ይችላል። እንዲ ሊሆን ለምን ያስፈልጋል? እና ሁሉ ጊዜ ነገሮች አንድ አይነት አይደሉም። አንድ አንድ ጊዜ ነገር ይቀየራል። እና ተቀየረ የመጨረሻው ነው ቁጭ ከዛ ሲያየው ይለቁታሉ። በተአምራቱ ያመልጣል ብሎ ሲል የለም ያዙት ወሰዱት፣ እየደበደቡት እየገረፉት። ከእዛ አሁን እኔ እንደ አልመሰለኝም ነበረ እንደዚህ ማ እኔ እኮ ትንሽ ህሊና ላለት እኔ እንደው በታምራቱም ያመልጥ መስሎኝ ነው እ ሄደ እኔ ገንዘባችን አዘልግሙ ህሊናው አያች የሰው ገንዘብ አንዳንድ ሰው ጫማ ሰርቆ የሚያርጋ አል ጫማ ሰርቆ ቤተክርስቲያን የሚያርጉ ሰዎች አሉ። በአይዩት ቁጥር ይከሳችኋል ጫማ ሰልቅ ሰልቀው የሚጠቀሙ ሰዎች ናቸው። ቢሸጥት ሲያ የሰው ነገር ሌላ። መኪና ሰርቆ የሚነዳ ሰው አለ፣ ለመድረፍ ማለት እና የራስ ያልሆነ ህይወት፣ የራስ ያልሆነ ህይወት የሚኖር ሰው አለ፣ የሌላ ሰው ህይወት የሚኖር እና ያንን ወሰደና፣ እኔ በታምራቱ የሚያመጥ መስለኝ ነው እንጂ እኔ ንጹህ ሰው ነው ያስያስት። እሱ ምንም አላጣፋ ነው። ተሳስቻለሁ በለና ብራችሁን እንኳን መልሱልኝ፣ ነው እንዴት እንደሆነ ታወቁ መልሱልኝ መሰለኝ፣ አለ ስናስበው ፍቱት በቃ ነው መሰለኝ፣ ይመስላል። ጫን ቆጥራ ጨነቀው ቆራ ብቻውን ሆነ። እንደው እኮ ሌቦች ቋንዳ ልጅ ተባበራሉ፣ ሦስት አራት ነው ሲሰርጉ፣ አትሊስት የነሱም ዓለም ይኖራቸዋል፣ ይመካከራሉ ምናምን። እሱ እኮ ብቻውን ነው፣ ደግሞ እነዛማ አይፈልጉትም ይሄማ ይፈልገው ባዶምከ ባየር ላይ እና ብሩ ወስዶ ስጣቸው ሚል ሚል አይሌ እኛ ከአንተ የምንፈልገውን ወስደህ ና አንተ ከእኛ የምትፈልገውን ወስድሃ ጌሳ ዘግተናል። ተጀመሪያ ነበር እዛ በኋላ አይ የራሳችሁ ጉዳይ አለና በሩ ምን አደረገ? በተን ያው የራሳችሁ ጉዳይ ሳይበላው ከዛ ከዛ በኋላ በትሮ ሄደና ታንቆ ሞተ። ከነጋ ናቸው ምን ሆነ? አይ ወንድሞች፣ የአንዳንድ ሰው መጨረሻው እና ህይወትን በጣም ማወቅ ያስፈልጋል። አንዳንድ ሰዎች በተሳሳተ መንገድ ይሁንና ሲሳሳቱ ሲሳሳቱ ሲሳሳቱ ፈው

ያዘናጋል እና፣ ህይወትን በጥንቃቄ መመልከት ያስፈልጋል። እያንዳንዷ እንቅስቃሴያችን እያንዳንዱ እርምጃችን ቢያንስ በሰው ላይ እዳ እንዳይሆኑ፣ የሰው እዳ ሰው አስቀይመን ሰው በድለን እንዳይሆን። ሰው ብናስቀይም ኮ እንታረቃለን፣ ግን በደል መጥሆን ሆን ብለን ሰው እንዳንመጥ፣ እሰው ላይ ክፉ ነገር እንዳናረግ። ይሁዳ ላይ ያደረገው ነገር ከባድ ነው። ያበላውን ያጠጣውን ያስተማረውን ለክብር ያበቃውን ምንም ሳያደርገው ምንም ሳያደርገው ነው ያውም ብዙ ጊዜ ጥያቄ ማያባ ጥያቄ ሁሉ ይጠይቅ ነበር ዝም ብሎ እና አንድ ቀን ሀይለቃ ተናግሮት ጌታቸው ስለሚያውቅ እና እንደ መጨረሻ የምነግራቸው ከእናንተ መካከል የሚያስይዘይ ሰው አለ አላቸው ለራት ተቀምጠው እያሉ የመጨረሻው የጌታ ራት ከዛ እኔ ነኝ እኔ ነኝ እኔ ሲሉ ደንግጠው ከዛ እጁን በወጭቱ ውስጥ በድስት ውስጥ የሚያስቀምጥ እሱ የሚያዘኛ ነው። አሁን እንግዲህ ምግብ ሲቀርብ ወጡም ለብቻ እንጀራውም ለብቻ ሚሰጣቸው አጋጣሚ፣ መብራት ጠፋ። መብራት ሲጠፋ የጌታ ወጥ የተለየ መሰለው፣ ና ይሁዳ ዘሎ እዛ ገባ። እጁ ሳይወጣ መብራት ወገል፣ በቃ ታወቀ ማለት ነው። ከዛ ወዲያ ወቶ በይሁዳ ልብ ሰይጣን ገባ ይላል። ተመቻችቷል። ሰይጣን የሚገባው ሲከፈትለት ነው። ሰይጣን ማንንም ማስገደድ አቅም ያለው ማንንም ክርስቲያኖችን ማስገደድ አይችልም። ከእኛ በታች ነው ሰይጣን። ክፉ ነገር ካሰብንግን ያኔ በቃ ሰራዊት እንዲሁም ብቻ ነው አይደለም እንደሱ ያሉ ሰባት ይዞ መጣ ነው፣ ብቻውን ስለማይችለው። በቃ ከዛ በኋላ ያሳብደዋል፣ ያሳብደዋል። እና ለሰይጣን መንገድ አለመስጠት። እንዲህ ሰይጣን አሳሳተኝ ምናምን፣ ማንንም ሰይጣን እውነት እንገራቸው ነው። ሰይጣን አቅም የለው። በእግዚአብሔር ካመንም ከተነከረ ፈተና ቢመጣ ምን ቢመጣ እንወጣዋለን፣ ድል እናደርገዋለን። የሚተኮሰው ጥይት አይመታ ነው። የሚወረወረው ደንጋይ አይመታ ነው። ምክንያቱም እኛ የክርስቶስ ልጆች ነን። እሱ የውሸት ነው። መንገድ ከሳተነለት ግን በቃ በእጥት ነው የሚያገለበልበው እና እንዲያርጎ በይሁዳ ልብ ገባ። ይሁዳ ኮ ቆርቧል ቀሮ የከየ ተራ ደቆ ተሳትፏል። አይዎች እና መቁረብ፣ መዘመር፣ ማገልገል ብቻውን ዋስትና ደግሞ አይደለም። ብቻው በተስተካከለ ሰው የሚችለውን ያህል መስራት አለበት። የቀረው እንደቸርነት። ትልቁ ኃጢያት የድፍረት ኃጢያት ነው። እያወቁ ብዙ እየቻሉ መተው፣ እየቻሉ እግዚአብሔር መዳታል፣ ስጋ ወደሙ መዳታል፣ ግድ የለሽ መሆን ቤቱን አሁን በቤተክርስቲያን ስንገባ በጣም የተለየ ቦታ መሆኑን ማወቅ፣ ስልካችንን ማጥፋት፣ ቢያንስ ድምፁ መቀነስ፣ ወይ ዝም ለማይ አሉላልታ አለማውራት፣ ምግብ የሚበላ የሚጠጣ ይዞ አለመግባት። በጣም በጣም መጠቀቀበጣ የእግዚአብሔር ቤት ንጹሕ ምስጋና ብቻ የሚቀርብበት ልክ፣ እግዚአብሔር እኛ እገብ እንዳለ አርገ ምን አይተ ዘዴክስ ፐርሰን እግዚአብሔር እንደሆነ እኛ ብቻችን እንዳሉ ከሰው ጋር እንዳሉ እና የተለየ ቅዱስ ነው። ይሄና እንደዛ ሲሆን የምንቀደሰው ቤት በጣም አክብራለ። ሁላችን ክርስቶስ ክርስቶስ ያለ ነው። ታከበር እንከበራለን፣ በረከታለን እና ይሁዳ በመዳፈሩ ገንዘቡን በተነ። እንግዲህ አባቱን ገደለ፣ እናቱን ጎን አገባ፣ ጌታውን ገደለ፣ ገንዘቡን በተነ፣ ሁሉንም ያጣ። እግዚአብሔር ሁሉንም ከማጣት ይሰውራ። ሁሉንም አጣ፣ ራሱ ሕይወቱንም አጣ። እንዲያውም ዛፉን ንስሐ ገባ። ነፍሰ ይሁዳ ንስሐ ዘባብላው ነበር ይባላል። እንግዲህ ያው ምን እግዚአብሔር ከፈጠር አህያውን ዛቡንም ያናገር ያ እና ግን በቃ ሄዷል። በቃ ሄዷል። ሄዷል። ብዙ ድራግ የሚጠቀሙ ሰዎች አሉ። ከመስም ከቆጠው ውጭ ሆኑ ሰዎች አሉ አለ። ከዛ በኋላ በቃም የት እንደሚወርቁ ማያው እና እኔ የሰው ልጅ በዚህ ምድር ላይ ስኖ የማይጠቅመው ነገር ላይ ለምን ትኩረት እንደሚያደርግ አይገባኝ። የማይጠቅም ነው። አሁን አገብ የተላችሁ ከሆነ ሰው ብዙ ጫት ቅመን ሀረብ ነበር ብዙ ሰው ጫት ቅመ፣ ምንድን ነው የሚጠቅመው? ጠይቃቸዋለሁ። ምንድን ነው የሚጠቅመው? ምንድን ነው የሚሰራው? ቁርስ ይሆናል? እራት ይሆናል? ምሳ ይሆናል? ምንድን ነው የሚጠቅመው? የማይጠቅም ነገር ላይ ለምንድን ነው ሰው ጊዜ ማሳለፍ? ለምን አያነብም? ለምን ወካ አያደርግም? ለምን ሌላ ትርፍ ስራ ይሰራል?

ዳይብራችን እግዚአብሔር የሰጠን በራሳችን ላይ ንጉስ አድርጎ ነው። ራሳችን እንድንገዛው፣ ራሳችን እንድንቆጣጠረው፣ ራሳችን እንድንመራው። እነዛ መድኃኒቶች ወይም የሚያገኙ ናቸው ወይም የሚያፈጥሩ ናቸው፣ ከተፈጥሮ ውጭ ነው ስፒዳፕ ወይም ደግሞ መተኛት ሲገባ እንዳንተኛው ወይም ሌላ ሌላ እና ስለዚህ እንዲህ አይነቱ ልምምድ ለክርስትናን አይሆንም፣ ክርስትናን ይጎዳ እና በፍጹም እንዲህ አይነት ልምምድ አያስፈልግም፣ ምንም አይጠቅምም። ስለማይጠቅም አይጠቅም ነው መጨረሻው። በሽተኛ ነው የሚያደርገው። ሶስተኛ ነው የሚያደርገው። ከሰው ተራ ነው የሚያወጣው። ድሃ ነው የሚያደርገው እና መጥፎ ልምምድ በእንቁላሉ በጠጣሽ እንደሚባለው ነው እና የይሁዳ ልምምድ እንደዚህ ነው እና እንግዲህ ዛሬ ጸሎተ ሐሙስ ቅዳሴው ጌታ ለሐዋርያ የመጀመሪያውን ማዕድ ሰጥቶ፣ ነገ በመስቀል ላይ የሚሰቀለው የሚፈሰው ደም የሚቆረሰው ስጋ ይሄን ይመስላል። አይደለም? ያው ይሄ ነው ይሄ ነው ለውጦ ነው ዘ ይመስላል አይደል? ካህናቱን ስጋውን ላይ ደግሞ ሲሰጡ፣ እህ ክርስቶስ በቀራንዮ የተቀበለ የፈሰሰውን ደምና የተቆረሰውን ስጋ ይመስላል። አይደሉ? አማናዊ እውነተኛ፣ በእምነት ነው እንደዛ የሚሆነው። የሚጠራጠር ካለ ምንም አይሳካለት አይሆን ለእሱ፣ አይሆን ለምናምን የክርስቶስ ስጋ እናድን። ያኔ ለሐዋርያት ተሰጣቸው። ታቀቡ፣ እንደ ጥምቀት ነው፣ ተቀበሩ። ከዛ በዚህ መሰረት እኛ በአመቱ መስቀል ስላልተሰቀለ እና እግዚአብሔር ሰይጣንን አስሮ አዳምን አልፈታውም ማለት ነው። እንትኑ ራሱ ሲዝ ራሱ እንዴት አድርገው አባቶች እንዳስቀመጡ ነው መነሳቱ ሁሉ ሁሉ ይታወቃል። ግን ጊዜዋል እንዴት አድርገው የኛ ብልህ አባቶቻችን እንዴት አድርገው እንዳስቀመጧት ሲስ ሲሰጥ ትርጉም ያለው ነው። እንቱ ቅዳሴው ራሱ ጌታችን የሚሰቀል ነገ ነው። መስቀል ከብረው መስቀል የሚታወቀው ነገ ነው። ሲናስበው ማለት ዛሬ መስቀል ገና ልክ አሁን እና መስቀል አንባረክም ግን ስጋውና ደግሞ የተሰራው ዛሬ ነው። ስለዚህ እሱን እናደርጋለን። መስቀሉ ደግሞ ልክ ሲሰቅ ትንሳኤውን ደግሞ ልክ ሲነሳ፣ ስንዱ ቤት ሁሉ ነገር አስተካክላ የያዘች ቤተ ቤተክርስቲያን ማለት ይሄ ነው። ከነ ትርጉሙ፣ ከነ አባባሉ፣ ከነ ቃሉ፣ ከነ ምስጢሩ ነው የተቀመጠው። ይሄ ነው የሚጠቅመው ይሄ ነው ለልጆቻችን ማስተራረ ሰላም የሚሰጥ፣ እርካታ የሚሰጥ እውነት የሆነ ነገር ልብ ውስጥ የሚቀመጥ ለነፍስም ለስጋ የሚጠቅመው ነገር ይሄ የቤተ ክርስቲያኗ ነገር ነው። ይሄ ማሻሻል ምን ማለት ስልጣኔ ስልጣኔ፣ በሃይማኖት ቦታ የለውም። ስልጣኔው ኮምፒውተር እንዲኖረን፣ ካሜራ እንዲኖረን በዘመናዊ እስክሪን እንድናረግ ይረዳናል። እምነቱ ጋር ምንም አይገባ። እምነቱን ግን በተሻለ መንገድ እንድናስተላልፍ ቴክኖሎጂን ዘመናዊ ነገር ልንጠቀም እንችላለን። እምነቱ ጋር ግን ቅንጣ ያለዋል። እምነቱ የሚቀየር የሚጨምር ሳይንስ ስለመጣ ምን ስለመጣ በፍጹም አይቀየረው እንዳለ ነው የሚቀጥለው። ብዙ ሰዎች ወድቀዋል ጠፍተዋል። እናዘምናለን ምናምን መስሏቸው፣ የሚዘመን መስሏቸው የሚቀንስ የሚጨምር ስህተት ነው። እኛ ተቀብለን እንኖራለን ለልጆች ሳንሸራርፍ ሳንቀናነስ አስተላልፈን እናልፋለን። የእኛ ዘራሄ ነው እና ዛሬ ስንቀድስ አንዳንድ ነገሮች እንደዛ ያልሆኑት ለወጥ ለወጥ ያሉት ጸሎተ ሐሙስ የሚለው ከስቅለት በፊት ከትንሣኤ በፊት ስለሆነ ነው ማለት ነው። ነገር ግን ያው ስጋው ደግሞ ቁርባኑ ዋ የመጀመሪያው